ጤና ይስጥልን ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ እቆያለሁ። የሰሜን ሸዋ ዞንና የኦሮሞ ብሔረሰብ አስተዳደር አጎራባች ህዝቦችን የሰላምና የኢኮኖሚ ተጠቃሚነት ለማረጋገጥ እየተሰራ መሆኑ ተገለጸ። በብሔረሰብ አስተዳደሩና በሰሜን ሸዋ ዞን ሰላምና ልማት ላይ ያተኮረ ውይይት በከሚሴ ከተማ ተካሂዷል። ኢማም ኢብራሂም በአማራ ክልል የኦሮሞ ብሔረሰብ አስተዳደር እና የሰሜን ሸዋ ዞን አጎራባች ዞኖች ከረመዳን እስከ ረመዳን ከትንሣኤ እስከ ትንሣኤ በሚል መሪ ሀሳብ በከሚሴ ከተማ የጋራ የሰላም እና የልማት ውይይት እየተካሄደ ነው። በውይይቱ የሁለቱ አጎራባች ዞኖች የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ ወጣቶችና ተጽዕኖ ፈጣሪ ግለሰቦችን ጨምሮ የሁለቱ ዞኖች ከፍተኛ መሪዎች ተሳታፊ ናቸው። ውይይቱ የአካባቢው ህዝብ በጋራ የልማት ተጠቃሚነትና ማህበራዊ መስተጋብሩን የሚያጠናክሩበት መሆኑ ተገልጿል። በውይይቱ የተሳተፉ የሁለቱ ዞኖች የሃይማኖት መሪዎችና የሀገር ሽማግሌዎች የአማራና የኦሮሞ ህዝቦች ለዘመናት በአብሮነት የኖረ ህዝብ መሆኑን ተናግረዋል። የነበረው አብሮነት በጥቅመኞችና የጽንፈኛ ኃይሎች ሲሸረሸር እንደነበር ገልጸው አሁን ላይ በቀጠናው ሰላምን ለማጽናት ባሳለፍነው አንድ ዓመት በጋራ የተሰራው ሥራ የሰላምና የልማት ተጠቃሚነት ማረጋገጥ ተችሏል ብለዋል። ሌላኛው የአገር ሽማግሌና የኦሮሞ ብሔረሰብ የአገር ሽማግሌ በጋራ በመሆን ብዙ ጊዜ በተደጋጋሚ ግንኙነት እያደረግን ስለ ሰላም እየመከርን ህዝባችን ሰላም እንዲያገኝ ብዙ ስራ ሰርተናል። በተለያየ ጊዜ የሰላም ካውንስል፣ ሰላም ኮሚቴ የሚባል ተዋቅሮ ከፍተኛ ስራ እየሰራ ነው ያለ ነው። ማነው እያነካካን ያለው የሚለውን ነገር ዛሬ ህዝባችን እያወቀ፣ ሀገር ሽማግሌው እያወቀ፣ ወጣቱ እያወቀ፣ በተለይ በተለይ ወጣቱ እያወቀ በመሄዱ አንነካካ ከእንግዲህ ወዳ የገሌን ጥሪ የገሌን ጥሪ ብለን አንሂድ እያለ ሀሳቡን እየሰጠ ባለበት ሰዓት ላይ እኔ አመታቱ የተሻለ አመታት በተለይ በአጣዬ በሰንበቴ በጀውሃ አካባቢ የነበሩት ግጭቶቻችን ሁሉ አሁን ረገብ ብለው የተሻለ አመታት ነው ብለን የምናይበት ነው ይሄ ዘመን ብዬ አስባለሁ። የሀገር ሽማግሌዎች ሚና፣ የሃይማኖት አባቶች ሚና ከፍተኛ ነው። በዚህ አካባቢ የሚነሱ ግጭቶችን፣ አለመግባባቶችን ወደ ጦርነት እያመሩትን አካባቢ መልሶ ወደ አንድ ለማምጣት በርካታ ስራዎችን ስንሰራ ቆይተናል። ምንድን ነው የሚያጋጭ ነገርስ፣ በዚህ ቀጣና ላይ ምን አለ በማለት በተደጋጋሚ የሰላም መድረክ በመፍጠር በሃይማኖት አባቶች ከአካባቢው ሽማግሌዎች ጋር የጋራ በማድረግ በርካታ ስራዎችን ስንሰራ ቆይተናል። የሰሜን ሸዋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ኤልያስ አበበ በቀጠናው በባለፉት ጊዜያት በተሰራው ስራ ቀጠናውን ወደ ሰላም በማምጣት ሁለቱ ህዝቦች በጋራ የሚገበያዩበትንና በጋራ የሚያለሙበትን አስቻይ ሁኔታዎች መፈጠሩን ጠቁመዋል። ምና ላይ መሬት ላይ ወርደን ስራ ሰርተናል። አርሶ አደሮቻችን ጋር ባዶ መሬት ላይ እየተኛን ስራ ሰርተናል። ከህዝባችን ጋር ስራ ሰርተናል። ውጤትም አምጥተዋል። የተዘጉ መንገዶች ተከፍተዋል። ህዝቡ በሰላም እየኖረ ነው። መሬቶች እየታረሱ ነው። አጣየ ከተማ በጣም ጥሩ ከተማ፣ ውብ ከተማ እየሆነች ነው። የተፈናቀሉ እየተመለሱ ነው። ጀዋሃም፣ አጣየም፣ ሰንበትም፣ ጅሌ እርጡማም፣ አንጾኪያም ማለት አሁን ደግሞ በተመሳሳይ እንዲህ አይነት አልፎ አልፎ ችግር የሚከሰትባቸው ሁኔታዎች አሉ። አሁን የቀሪ ያልታረሱ መሬቶች የተወሰኑ አሉ። የተፈናቀሉ ነዋሪዎቻችን አሉ በሁለቱም በኩል እነሱን ወደ ቀያቸው ማመለስ ያስፈልጋል። እርሻዎችን ማረስ ያስፈልጋል። ወደ ተሟላ ሰላምና ወደ ልማት ውስጥ ማስገባት ያስፈልጋል። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ ባሳለፍነው አንድ ዓመት የሁለቱ ዞኖች አመራሮች በወሰዱት የጋራ ስምሪት በተሰራው ስራ ቀጠናውን ከግጭት በማውጣት ወደ ሰላም ማሸጋገር ተችሏል ብለዋል። የብሔረሰብ አስተዳዳሪና ሰሜን ሸዋ አካባቢ የሚታየውን ዋልታ ረገጥነት አመራርን በማጥፋት የጋራ አመራር መስጠት ስንጀምር ህዝባችንን በአንድ ማቆም ጀምረናል። ህዝባችንን ለሰላም አብሮ መቆም ጀምሯል። የሰላምን ትሩፋት ወደ ውጤት ለመቀየር በሰላሙ የሚመጡትን ትሩፋቶች መጠቀም ጀምሯል ዛሬ አንድ ሆስፒታል በጋራ ይጠቀማል። አንድ ገበያ በጋራ ይጠቀማል። ወጣቶች አንድ ሜዳ ላይ እንደማንኛውም ወጣት የጋራ የሆነ የስፖርት ማዘውተሪያ ሜዳ የኖራቸው ስፖርት ለወዳጅነት፣ ስፖርት ለፍቅር፣ ስፖርት ለወንድማማችነት ይካፈላሉ። ይህንን አጣዬ ከተማ አስተዳደር ማምጣት ይቻላል። ሰመቴ ከተማ አስተዳደር የጋራ የሆነ ማለት ይሄ ብቻ ሳይቀር ዛሬ በትላልቅ መሰረተ ልማቶች ጭምር ማህበረሰቡን ለማስተሳሰር አቅደን እየሰራን ያለንበት ሁኔታ ነው ያለው። የቀጠናው ሕዝብ የከፋፋዮችን ሴራ የተረዳ በመሆኑ ለአብሮነቱ በትብብር እየሰሩ መሆኑ ተጠቅሷል። በተለያየ የግለሰብ ፍላጎት የሚገለጥ ነው እንጂ ዛሬ የበፊቱን ፍላጎታቸውን ማሳካት የሚችሉ አይደለም። ዛሬ ችግር ቢፈጠር የግለሰብ ችግር ነው፣ ሰው ነው የፈጠረው፣ የሚል ነው። የኦሮሞ የአማራ የሚባል ችግር በቀጠናው ማጥፋት ተችሏል። ይሄ ትልቅ ሰክሰስ ነው። ሰው ሲሞት ሰው ሞቷል ማለት አለበት። ሰው ሲሞት አማራ ሞተ፣ ኦሮሞ ሞተ፣ የሚል የጽንፈኛ አመለካከትና ተግባር በዚህ ቀጠና የሚጠፋበትን መሰረት ማጽናት አለብን ብለን እሱን ነው እየሰራን ያለነው። በክልሉ ሰላምን በማጽናት ልማትንና የህዝብ ተጠቃሚነትን ማረጋገጥ እንደሚገባ የአማራ ክልል ትራንስፖርትና ሎጂስቲክስ ቢሮ ኃላፊ አቶ ዘውዱ ማለደ ተናገሩ። የሰሜን ወሎ ዞን አስተዳደር የሰባት ወራት የመንግስትና የፓርቲ አፈጻጸሙን በወልዲያ ከተማ ገምግሟል። ካሳውናይ ለሚካኤል ተጨማሪ ዘገባለው። የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የወረዳና የከተማ አስተዳደሮች የሰባት ወራት የፖለቲካ የህግ ማስከበር የልማትና የመልካም አስተዳደር ስራዎች ላይ የግምገማና የቀጣይ አቅጣጫ መድረክ በወልዲያ ከተማ አካሂዷል በቀሪ ወራት ሰላምን ከማጽናት ባሻገር ፖለቲካዊና አስተዳደራዊ ስራዎች ትኩረት ሊሰጣቸው ይገባል ተብሏል ባለፉት ወራት የታዩ ጠንካራ አፈጻጸሞችን ለማስቀጠል እና ጉድለቶችን ለመሙላት እንደሚሰሩም የውይይቱ ተሳታፊዎች ገልጸዋል የላስታ ሙያተኛ ወደ ገጠር ሲወርድ ይታሰራል ለምን ታሰርኩ ብሎ አይቆምም ወይም እታሰራለው የሚለውም ፍራቻ አስወግዶ ቻሌንጅ አድርጎ ከእስር ቤት ወጥቶም ተመልሶ ስራውን ሰርቶ እንዲመጣ ማድረግ ነው እየተቻለ ያለው። መዋቅራችን ወደ ታች እያደራጀን በምንሄድበት ወቅት የበለጠ ውጤት እያስመዘገብን እንሄዳለን ተብሎ ነው ተስፋ የሚደረገው። ይህንን እቅድ ይዘን አሁን ይህን እንችለዋለን፣ ይህንን አንችለውም ልንል አንችለ። ያለን አማራጭ መቻል ብቻ እስካሁን እስካሁን በሰራናቸው የህዝብ ግንኙነት ስራዎች በየማኅበራዊ መሰረቱ ቀላል የማይባሉ ውጤቶች የተመዘገቡበት ሁኔታ አለ። ነገር ግን ደግሞ አሁንም በድግግሞሽ ሁሉንም የማህበረሰብ ክፍል ማግኘት በተለይ ከፓርቲ ስራዎች አኳያ በመሰረታዊነት የኃይል ማሰባሰብ ስራችን ላይ አሁንም አተኩረን መስራት መቻል አለብን። የቀረበውን የጸጥታ እቅድ በአግባቡ ተግብረን ቀበሌ ላይ እግር ለመትከል አስፈላጊውን ሁሉ በቅንጅትና በጋራ ለመፈጸም ጥረት እናደርጋለን የሚል ሀሳብ ነው ያለኝ። የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ከድር ሙስጠፋ የፓርቲውን የሰው ኃይል ማጠናከር እንደሚገባ አሳስበዋል። የፓርቲ ተቋም የሚገነባው በሰው ኃይል፣ ስለዚህ ከሳቢዎቻችን በመነሳት አዳዲስ አባላትን የማፍራት ጉዳይ አሁን ፓርቲን ከማጠናከር አኳያ ፋይዳው የጎላ ነው። የመንግስት ቅቡልነትን ፓርቲን ከህዝብ የማቀራረቡን ጉዳይ በህዝቡ ዘንድ ታማኝነትን የማሳደግ ጉዳይ ተይዞ መሰራት መቻል አለበት። የሰሜን ወሎ ዞን ዋና አስተዳዳሪ አራጌ መርህ መንግስትና ህዝብን የሚያቀራርቡ ተግባራት እንዲከናወኑ አሳስበዋል። የፓርቲ ኢኒሽቲቭ ተብለው የተቀረቡ ስራዎች ላይ ትኩረት አድርገን እንስራ። ግን ጥቅሙ የማን ነው? የህዝባችን ነው፣ የራሳችን ነው ጥቅሙ። እንደ ተልእኮ ግን እኒህ መፈጸም እንደ ፓርቲም እንደ መንግስትም ቅቡልነት ያስገኛሉ፣ ችግር ይፈታል። በተለይም ደግሞ የጉባኤ ውሳኔ ተብሎ ወደ አስር አቅጣጫዎች የወረዱትንም ጭምር ትኩረት አድርገን አመራር መስጠት ይጠበቅብናል። የአብክመ ትራንስፖርትና ሎጂስቲክ ባለስልጣን ዋና ዳይሬክተር ዘውዱ ማለደ የራስን አቅም ተጠቅሞ ክልሉን ቀድሞ ወደነበረበት ሰላምና ልማት መመለስ የቀሪ ወራት የትኩረት አቅጣጫዎች መሆናቸውን ገልጸዋል። የመንግስትንም የህዝብንም ሁሉንም አይነት ሁሉንም አይነት አቅም ተጠቅመን ሰላም ልማት የመልካም አስተዳደር የሰፈነበት ክልል እናደርጋለን ነው መፈክሩ። ተጽዕኖ ፈጣሪ በሽማግሌም በለው በፈለግከው መንገድ ተጠቅመህ ሰላም አምጣ፣ ልማት አምጣ፣ መልካም አስተዳደር ፍጠር ነው በቃ የአሁኑ መርህ። ህዝቡን፣ የመንግስትን አቅም ተጠቅመህ ክልሉን ወደነበረበት እንመልስ ነው። በምክክሩ በዞን ያሉ ወረዳና ከተማ አስተዳደር የስራ ኃላፊዎች ተሳትፈዋል። የአገልግሎት አሰጣጥ ማሻሻልና የኑሮ ውድነትን የማረጋጋት ስራዎች ትኩረት ሊሰጣቸው እንደሚገባ የደሴ ከተማ ነዋሪዎች ጠየቁ። በከተማዋ የልማትና የመልካም አስተዳደር ጉዳዮች ዙሪያ ያተኮረ ህዝባዊ ውይይት በሁሉም ክፍለ ከተሞች ተካሂዷል። አንተነህ ጸጋዬ ተጨማሪ ዘገባ አዘጋጅቷል። በደሴ ከተማ አስተዳደር የልማትና የመልካም አስተዳደር ህዝባዊ ውይይት በሁሉም ክፍለ ከተሞች ተካሂዷል። አሚኮ ያነጋገራቸው ተሳታፊዎች በከተማዋ እየተሰሩ ያሉ የልማትና የሰላም ተግባራት አበረታች መሆናቸውን ጠቅሰው ሊቀረፉ ይገባል ያሏቸውን የመልካም አስተዳደር ችግሮችን አንስተዋል። የስርዓት እድል ፈጠራ ላይ የጤና የመሰረተ ልማት አልፎ አልፎ በጥቅልም ባይሆን እየተፈቱ ያሉበት አጋጣሚ ያለ፣ መስተካከል አለበት የሚባልና የህዝብ ከፍተኛ ጥያቄ እየሆነ ያለው የመብራት ጥያቄ ነው። በአብዛኛው በተለይም የመሰረተ ልማት ተግባራት በተሻለ ሁኔታ እየተሰሩ ያለበት ሁኔታ እንዳለ ሁሉም ህዝብ የሚያውቀው ነው። የራስህ ቤት መሆኑ እየታወቀ የራስህ በህጋዊ መንገድ የተመራኸው፣ በማህበር የተመራኸው፣ በውርስ ያገኘውን ቤት ራሱ በጣም ረጅም ጊዜ ወሰደ። ወደኋላ ተመልሶ የሚነሱ ጥያቄዎች አሉ በአሰራሩ የተፈጠረ አሁን ላይ የኑሮ ውድነት በጣም ጨምሯል እና የኑሮ ውድነትን መንግስት ቢያረጋጋ ነዳጆችም በዚህ አካባቢ ላይ ነዳጆች ይሰጣሉ አሁን አንዳንድ መኪናዎች ውርውር ይላሉ ይህ ነዳጅ ከየት አካባቢ መጣ እነ ጥፋት ከሆነ የጠፋ ነገር ከሆነ ይህ ነገር ከየት ተፈጠረ የሚለው ነገር በበኩሌ እኔ እያሳስበኛል ማህበረሰቡ የሚወስደውን የራሱን ስራ የቤት ስራ መውሰድ የመንግስትን ድርሻ ደግሞ መንግስት የሚወስደውን ድርሻ በአግባቡ ወስዶ ሁሉም የራሱን ድርሻ የሚዋጣ ከሆነ ይሄ መድረክ አስፈላጊ መድረክ ነው። የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ ማህበረሰቡ ያነሳቸውን ችግሮች ደረጃ በደረጃ ለመፍታት እንሰራለን ብለዋል። ችግሮችን በአቅማቸው ልክ የማይፈቱና የስነ ምግባር ችግር ባለባቸው መሪዎችና ባለሙያዎች ላይ እርምጃ እንደሚወሰድ ተናግረዋል። በተለይ ቀበሌ ላይ እና ታች አንዳንድ ባለሙያዎች ላይ በየሴክተሩ ያሉ አንዳንድ ውስን ባለሙያዎች ላይ በተግባር የሚገለጽ በመረጃ ላይ የተመሰረተ እርምጃ መውሰድ ይጠይቀናል። ከማህበረሰቡ በስፋት የተነሳውን የመብራት ችግር ለመቅረፍ በረዥምና ባጭር ጊዜ መፍትሄ ለመስጠት እየተሰራ መሆኑን ተናግረዋል። በነዳጅና ሌሎች ምርቶች ላይ ሰው ሰራሽ ችግር በሚፈጥሩ ነጋዴዎች ላይ ህግን የማስከበር ስራ እየተሰራ መሆኑን ከንቲባው ገልጸዋል። በአግባቡ ስርጭት ማድረግ ላይ ፍትሃዊ በሆነ አግባብ ስርጭት ማድረግ ላይ የራሱ የሆነ ችግር አለ። ለዚህ ደግሞ የመንግስት የቁጥጥር ደካማ መሆን የእኛ አንዱ ነው። ምርት አላግባብ ደብቀው የነበሩ ባለሀብቶችን ምርታቸውን አሽገን ወደ ገበያ በወቅታዊ ዋጋ ራሳቸውም ጭምር ተስማምተው እንዲሸጡ ያደረግንበት፣ ለህዝቡ በአግባቡ ዘይት እንዲቀርብ የተደረገበት እና አሁን ገበያውን ለማረጋጋት ጥረት የተደረገበት፣ ለአስጨራሽ ትግል የተደረገበት ነዳጅ ማደያዎች ላይ አላስፈላጊ ቦታ ደብቀው የሚሸጡ ማደያዎች ላይ እርምጃ የተወሰደበት፣ እስከ ማሰር ማደያውን እስከ ማሸግ የተደረሰበት፣ ይሄ ሲሰራ ደግሞ በጎን ደግሞ የሚንጫጫ ቡድን እንዲፈጠር ጥረት የሚደረግበትና ያንንም በራሱ አሰራር መሰረት እርምጃ እየወሰድን የምናስቆምበት መንገድ ገብተናል። ከተማ አስተዳደሩ ህግን ለማስከበር የሚወስዳቸው እርምጃዎች ስኬታማ እንዲሆኑ ህዝቡ የተለመደ ትብብሩን አጠናክሮ ሊቀጥል እንደሚገባም አሳስበዋል። እኛ ይህን የህግ የማስከበር ስራ አጠናክር እንቀጥላለን። የተወደዳችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰዓቱ ዜናዎቻችን የእስካሁኖቹ ነበሩ። ተመስገን አሰፋ። አብሪያችሁ ቆይታ አደረግኩኝ። በያላችሁበት ጥሩ ጊዜ ይሁንላችሁ።